የለም ምንም ነገር ስል አብረው ይከቱና እሷን ለመናገር ነው እሱን ለመናገር ነው ብለው ሰዎች ይፖስታሉ። ያንን ነው የምለው። ናሆም ፎንቴ እንደ ወንድም የሆነ ነገር ልበለ፣ አንተም በሳልሆና ሶሻል ሚዲያ ላይ መቆየት ሰው በሳል ያደርጋል። እንዳትመልስ አንተ የደረስክበትን ነገር አጣጥም። ሀፒዬ እንዴነት ናሆም ፎንቴ የሆነ ደስ የሚል ቦታ ደርሳል እግዚአብሔር አይቶ ጥሩ ቦታ አደርሰዋል። ሀፕሻይ ገብቷል። ናሆሜ አትመልስ። እኔ ያው በንትና ቀር ብሎ የነበር አሏሽ ወንድማችን መንሱር ጀማል በዛ በሆነ ነገር ግማሽ ሚሊየን ፎሎር አስጨምረዋል። አምስት መቶ ሺ አሰጥቷል። ከራሱ አካውንት አይደለም ዝም ብሎ ሰቀሰ፣ እንጂ ከራሱ አካውንት አልተሰጠም። የእኛ ድርጅት ይሰጣል ተብሎ ነው ማስታወቂያ የተሰራ። ስለዚህ አሰጥተዋል። ለዛ ታንክ ዩ ማለት አለብን ያልኩት። ከዛ ውጪ ግን ሁል ጊዜ የጆን ዳንኤልን ስም የሚጠራው እሱም ጆሲ ጆሲ የወር አበባ ጆሲ የወር አበባ ብታዩ፣ ናሆም ፎንቴን ብትሉ፣ እስጢፎ ብትሉ፣ የጆን ዳንኤልን ጃኒንም ብትሉ የጆን ዳንኤልን ስም የማያነሳ የለም። ጆሲ ወር አበባ ስምሽ ነው። አባት ምንም ማድረግ አይችል ጆሴ የመጣ ነው የሚሉት ብላኪ ብዙ ልጆች አሉ እንዳለ ልነግር ነው ቀርጻቸው አድርስለ ጆን ዳንኤል ካየ ወዳጆች ናቸው በሙሉ ያንተ ወዳጆች የነበሩ በሙሉ ያንተን ስም ሶሻል ሚዲያ ላይ የማይጠራ የለም በአንተ የተነሳ የወራ አበባ እኔን ሰድቦኛል የወራ አበባ በአንተ የተነሳ እኔን ሰድቦኛል ጆሲ የወራ አበባ ስለዚህ እኔ እስከማውቀው ድረስ በሙሉ ኢትዮጵያ ያሉ ቲክታከሮች በሙሉ የጆን ዳንኤልን ስም ያልጠራ የማይደግፈው አይዞ ማይል በሱ ስም በርዝዴው በመጣ ቁጥር የማያስታውሰው አንድ ሰው የለም። ሁሉም ያስታውሰዋል። በመሀል ግን አሁን አዲስ ድራማ ለመጀመር ዩቲዩብ ለመሸቀም እየተሄደ ነው እየተሄደ ነው። ዩቲዩብ ሽቀላ ሊቀዘቅዝ ነው። ምክንያቱም የእንትና የእንትና ነገር እየቀዘቀዘ ነው። የማን ነው ስሙ? የአዶናይ ጉዳይ እየቀዘቀዘ እየቀዘቀዘ ነው። አዲስ አጀንዳ ያስፈልጋል። ስለዚህ አዲስ አጀንዳው ደግሞ መስኪን፣ ማንም ላይ ናሆሜን የማወደው አለ። እውነት ለመናገር እንደ የሆነ የውራ አበባ ምናምን ናት እሷ የወር አበባ ናት እሷ። ዝም ብለህ ቀውስ ናት፣ እሷን ተዋት። ግን የማውደዋለህ ናሆም ፎንቴ። ራቺን ጣል ጣል አደረከው ምናምን ምናምን። በየት በኩል ናሆም ፎንቴ ሲገባ ድምቀት ነው የትም ቦታ ሲገባ። ግን ጌም ስትጫወት ወንድ ለወንድ ብረታል ብረት ሰው አይወድም። እውነቱን ልንገራቸው እኔ ሶሻል ሚዲያ ላይ ይኖ ንጉሳችሁ ነኝ። ሰው ወንድ ለወንድ ሲጫወት አይመቸውም ጌ አይመቸውም ደስ አይለውም ወንድ ከሴት ጋር ሲሆን ሁልጊዜ ጊዜ አትራክሽን አለ ጌም ስትጫወት ወይ ሴት ለሴት ወይ ሴት ለወንድ ሲሆን በጣም ደስ ይላል አሁን የሄለን ሄለን ወርቅዬ ከነማሜ ጋር ስትጫወት ምናምን ሲፈላለጡ ስታይ የሆነ ደስ የሚል ነገር እሎ ውስጥም ትገባለህ ምናምን ታረጋለሁ ራችሁና ናሆም ፎንቴ ቢጫወጥ ምን ወፍ የለ ሁለት ኢማም ምን ያደረግለ ማንም ስለዚህ ሶሻል ሚዲያ ላይ ሁሉን ነገር ማየት መልካም መልካም፣ ሁሉንም ማየት። ስለዚህ እኔ አሁን ወንድ ከሴት ሲጫወት ደስ ይለኛል። ለዚህ ነው እኔ ብዙ ጊዜ አሁን ለምሳሌ ከኔ ጋ አሁን እነ ዙዙ የተወሰኑ ሰዎች የማስገባው ከሴት ጋር ሲሆን ደስ ይላል። ስትበሻሸቅ የሆነ ነገር ስትባባል በጣም ያምራል። እና ናሆም ፎንቴ ሞራልሽ እንዳይነካ አይ ነው ውስጥ ደምቷል መዋሸት ምንም አያ እኔ የሰው ፊት አይቼ እረዳለሁ። ግን ጨዋነትን አሳይታል። ሶሻል ሚዲያ ላይ መጠ መሳደብ አቅቶ አለ መዘርጠት ትችላል። አስመሳይነ የራሳችሁ ምቀኛ ናችሁ። በዚህ ወጣችሁ በዚህ ገብታ አንድ ላርል ና ያንጋውት የምታደርጉት እኔ ናሆም ፎንቴ ጆሲ ተለያየተ ሙዚቃ አኳብረው ሰርተዋል። ጆሲ የወራ አበባ ና ናሆም ፎንቴ ሙዚቃ አኳብረዋላቸው። ከጃኒ ጋር አብረው የመጡት ተለያይተዋል። ለአንድ ቀን ፍራይዴ ናይንቲ የሚባለው ተለያይተዋል አሉ። አንድ ላይ ናቸው ሁሌ የምናያቸው እና በጣም ነው የሚገርመኝ። አንዳንዱ የሰው ሰላም መሆን አይወድም፣ በጣም አይወድም። እንዲያውም ኢትዮጵያ ያላችሁ ኮላቦሬት አድርጉ። ጠላት አንዳንድ ሰው ይመቀኛል አንዳንድ ሰው ጥሩ አይደለም። እና ኮላቦሮች አድርጉ አንድ ላይ ሆኑ እና በጣም ቤስት ናቸው። እኔ ናሆም ፎንቴን ጆሲ ስሙን ደግሞ ስሙ እንዳይቀርበት ይወር አበባ ብየው ይቀር ልቶ ጆሲ ይብራ ይብራ ይብራ ጆሲ በኋላ የኔ እኔ የለጠፍኩት ስም እስከ ወዲያኛው ነው የሚሄደው እና ልቶ ጆሲ ልጅ ስለሆንም ልቶ ጆሲ ናሆም ፎንቴ ራቹ ማን ነው? ጥሩልኝ ጥሩልኝ። ፍራይዴ ናይንቲ ጃኒ ምናምን የሚባሉ በሙሉ በሙሉ ጓደኛሞች ናቸው። ለዘመናት የጆን ዳንኤልን ስም የማያነሳ የለም። እኔ አልዋሽም፣ ግደል የጆን ዳንኤልን ስም የማያነሳ የኢትዮጵያ ቲክታከር የለም፣ አላየሁም። ዋሸው? አለ ናሆም ፎንቴ አነሳው በየጊዜው፣ ጃኒያት አነሳውን በየጊዜው፣ ጆሴ አነሳውን በየጊዜው፣ ኤርሜች ዲ አያነሳውን በየጊዜው። ማን ነው የማያነሳው? ማን ነው የማያነሳው? የጆን ዳንኤልን ስም የማያነሳው ስም ማን ነው? እውነት ነው የምናገር አብዛኛው የኢትዮጵያ ቲክታከርም ውጭ ዓለም፣ እኔ ራሱ ብዙ ነገር ስሜ ስሜ ራሱ ብዙ ነገር የተባልኩ በጆን ዳንኤል እኔ ራሱ። ስለዚህ ውሸት አልወድም። አንዳንድ አጀንዳ ሲጠር መታችሁ የምትበጠረቁ ሰዎች ታሳፍራላችሁ፣ ታሳፍራላችሁ። ስለዚህ ናሆም ፎንቴን እንወድሻለን ብሮዬ። ገና ገና ትልቅ ደረጃ ትደርሳለ። ባህሪ ነዋ፣ ጸባይ መመለስ እየቻል ካል መለስክ በቃ ትችላል። እነ ራቹ ጥሩ ነገር እየሰራችሁ ነው። አሁን ጥሩ ነገር እየሰራችሁ ነው፣ በርቱ። ኧረ ሐቅማ ግደለኝ እኔ ሐቅን ጃኒ። እንዲያውም ቅጣቱን አትወድም። አሁን የመጣው ቅጣት በጣም ከባድ ነው። እነማሜ የሚቀጣጡ ቅጣት ነፍስ የመገዳደል ስለዚህ የእነሱ ነገር በጣም በጣም እኔ ያሰጋኛል። በጣም በጣም በጣም መጥፎ ነገር ስለሆነ ቢያስቡበት ጥሩ ነው። ደስ ይላል፣ ገንዘቡ ይጥማል፣ ገንዘቡ ደስ ይላል። አጤነ ደዳይ ግን ከምንም አይበልጥም። ገንዘብ ከምንም ከሕይወት አይበልጥም፣ ከምንም አይበልጥም። ነገ ይጠፋል። አሲዳም ብር ነው የምታዩት። ገንዘብ አሲድ ትይዙታላችሁ። ይመጣል፣ በዚህ ይወጣል፣ በዚህ ይመጣል፣ በዚህ ይወጣል። ስለዚህ ለገንዘብ ብላችሁ ሕይወታችሁን ባታበላሹ ደስ ይለኛል። አንዳንድ ቲክታከሮች ቅጣቱ ደስ ይላል፣ ግን በልኩ አድርጉት፣ በልኩ አድርጉት። እየተፈነከተ ነው ጆሮ፣ እየተሰነጠቀ ነው። ነገ አውጥተ ፍሬን፣ አንዱን ፍሬን አውጣው፣ እንትና ኩላሊትን አውጣው ይባል። አደባባይ ያውጣዋል። ማሜ አይዶኖ ኢትዮጵያ ላይ ተስፋ ቆርጧል መሰለኝ ማሜ። አንበሳውም እየወረደ ተስፋ ቆርጧል መሰለኝ ማሜ ሰንጥቆ ነው የሚያወጣል ማሜ። ጣጣ የለውም። እኔ እንደ ድመት ዘጠኝ ነብስ ነው ያለው መሰሌ ማሜ፣ ምንም አይመስለው በጌታስ መስሜ ያውጥጥ። እኔ አንድ ነብስ ያለው አይመስለኝም ማሜ። ከስድስተኛ ፎቅ ተወርወሩ የሚባባል እኮ ናቸው እንዲህ እሱም ብትሉት ጌታን ይወረወራል። ማሜ ከዛ ከሆስፒታል ሆኖ ድገሙኝ ይላል። እና ደስ ይላል እንጂ ያስደርጋል። ግን አንዳንዴ በልክ ቢሆን ፕሊስ። የምትቀጣጡት እነ ሄለን ዲቦራ፣ ማሜ የምትቀጣጡት ትንሽ ትንሽ ቢቀንስ ጥሩ ነው። ስለዚህ ናኦሜን ከፍቶታል። የምትወዱት ፋኖቹ የምታከብሩት ሰዎች አይዞ እንዳይሰማ እኛ እንወዳለን እናከብራለን። ዩ ር ብራር በሉት። ያ እንዴ! ዲቦራን አይቻታለሁ ስትወድቅ እንዴት እንዳሳዘነች ደግሞ የክፋቱ ክፋት በፊቷን የወደቀች። ያ እንዴ! ማሜ እኮ ሆስፒታል ነው ሄደው አስቧል። እዚህ ጋር ጠባሳ ስታወጣ ራስን እንትን እና የኢትዮጵያ ቲክታከሮች እኔ ብዙዎቹን ደስ ይሉኛል። ብዙዎቹ የኢትዮጵያ ቲክታከሮች ድልት የሚሉኝ ናቸው። አንድ ያቺ ሶስት ሚሊዮን ብር ነው ልብሰ ገዛት ምናምን ያለችው አንድ ቋንጥ ልጅ ስጋ ቅቧ ኢቫ ነው ምናምን የምትባል ጥንቸል መሰለች ልጅ። ከእሷ ውጭ የኢትዮጵያ ቲክታከሮች እኔ ይደሉኛል። ኦኬ፣ ምን አሉ መሰለ፣ ጆን መጣና አዶናይ ቻው እያሉ ነው። ምን አሰብ ካረ ይደብራ ይደብራ። ቲክታክ ለሁሉም ነው። ለምንድን ነው እንዲያውም አብረው ቢሰሩ ደስ ይለኛል። እኔ እንዲያውም ሞረር ስለ ኢትዮጵያ ቫይብ ስላለው ጆን ዳንኤል ያውቃል ብዬ አስባለሁ። ጆን ዳንኤል ለአዶናይ አረጋግቶ ካልማ አድርጎ ቢያሳየው ጥሩ ነው ብዬ አስባለሁ። የምን መመቀኘኘት ነው። አሁን ወደድክም ጠላም አዶናይ ዛርቆ ሞለታል። አዶናይ ወደድክም ጠላም ዛርቆ ሞለታል። በፋራም ባራዳ ግን እንዲጣሉ አጀንዳ አትስጡ። ና ምን አገናኝቷቸው ነው የሚጣሉት? ለምን አይመቀኛኙም? እኔ ጌታን፣ የኢትዮጵያ ቲክታከሮች እንዲያውም በጣም ሚደጋገፉ ናቸው በጣም? ጀርመን አታውም እንዴ ሲጋደሉ ነው የሚውሉት? ጀርመን ሲጋደሉ ነው የሚውሉት እንጂ የኢትዮጵያ ቲክታከሮች ከልብ ከልብ ነው የምትዋደዱት። አብራችሁ ሻይ ቡና ስትሏ ያለው፣ አብራችሁ ሰው ስትረዷ ያለው፣ አብራችሁ ብዙ ነገር ስታርጓ ያለው። ስለዚህ የኢትዮጵያ ቲክታከሮች እግዚአብሔር ይጠብቃችሁ፣ በርቱልኝ። ሞር መርዳት ካለባችሁ ጊፍተሮች የኢትዮጵያ ቲክታከሮችን ረዱ ሞር ማገዝ ካለባችሁ የኢትዮጵያ ቲክታከሮች ፑሽ አድርጉላቸው፣ ፑሽ አድርጉላቸው። ጀርመን ቀውስ ነው ያለው ዛሬ ፒስ ሆኖ